ለምለምም ከገጠር መጣች፣ ወደ ቤቷ ተመለሰች፣ ወደ ኤላ ተመለሰች። ፍቅርም እንግዲህ አደይ ላይ የሰራችውን ግፍና መከራ አሁን እራሷ ላይ ታያለች ማለት ነው። እነ ዳይመንድ ሰሩላት። አሁ እንደዚህ ነው፣ አንዳንዴ ሰው ሰፈረው ቁነ ነው የሚሰፈረው በለው ይኸው አየን በፍቅር ማለት ነው። ስለዚህ የሰውን ህመም የሚገባሽ ከሆነ ይኸው ሁለተኛው፣ በአደይ ላይ እንደዚህ እንዳታደርጊ እባካችሁ ፍቶኝ ለምን ታስቃዩላችሁ? ብሩ ገባላችሁ አይደል? አለች። አዎ ገባለን፣ ግን አንፈታሽም። ከዚህ በኋላ የገቢ ምንጭ ማድረግ ነው የምፈልገው። አንቺ ለምን ታስቀኝን? እባክን ፍትሃኝ ስትል አደይ ላይ ምን እንደምትሰሪ፣ ምን ሰርተሽ እንደኖች ታቂያለሽ። ስለዚህ ማንኛውም ነገር ስንሰራ ነጌ በኔ ነው እና አንቺም የአደይ ስቃይ መከራ ማያት አለብሽ። ማነኛውም ችግር እኔ ላይ ቢሆንስ ብሎ መፍረድ ነው እንጂ ምንም አይመጣብኝም ብሎ ሰው እንደፈለገ ሰውን አያሰቃይም። ስለዚህ አደይ የምታስቃያትን ነገር አሁን አንቺ ማየት አለብሽ። ያለዛ የሰውን ስቃይ አይገባሽም ማለት ኤን። በቃ ትክክለኛል ብ እውነት ነው። አንድ ሰው ሲያጠፋ ቅጣቱ ልኩ ካላገኘ ሁለተኛ ተመልሶ ወደዛው ሰውን ማስቀየት ይሁን ሌላኛው ነገር ክፉ ነገር የሚሰራ ሰው የዋጋውን የእጁ ማግኘት አለበት። የሚባለው ለዚህ ነው። ግን የእጁ ማነው የሚሰጠው ዋጋው ማንነው የሚሰጠው የሚለው ይሄ ደግሞ ሌላ ጥያቄ ነው። ከተቻለ እንደ ዳይመንድ እንደዚህ ማለት ነው እንግዲህ በአዲ ደሞዝ አዲ ሰርታ ደክማ ላቧን ጠብ አድርጋ ሰራችው ብር ምን አደረገችው? ጨምራ የውሸት እሷ የተበቀለችበት በራሷ ብር ማለት ነው። ስለዚህ ይህን እኔ ላይ ቢሆን በሚለውን እንግዲህ ያው ማሰብ ነው ማለት ነው። ፍቅር የእጅሽ ነው ያገኘሽው፣ እንዳው የባርኮት ሲባል እንጂ ባትለቀቂ ጥሩ ነው። የሚለቁሽም አይመስለኝም በነገራችን ላይ መለቀቅም የለብሽም እንጂ ክፉ ሰውነሽ ማለት ነው። ክፉ አሰሪ እንደው እንዳች አይነቶቹ አሰሪ እንደው ለቃቅሞ እንደዚህ የሆነ ቦታ እንግዲህ ያው ማገት ነበረ። አዲም ይሄን ራሱ አንዳንድ ደግ ሰዎች ማለት ነው። የምር ነው ምላሸው እንደ አዲ አይነት ደግ ሰዎች አሉ። የራሳቸው መከራ ምንም ሳይበግራቸው እየራሳቸው ራሳቸው እየተሰቃዩ የዛን ያሰቃያቸውን ሰው ከእሱ ጋር መሆን ይፈልጋሉ ምንነው ያደረገችው ሄዳ የግድ እናንተ ናችሁ ያገቻቸት እንጂ ማንም አያገዳትም ፍቅር ስለዚህ መጣለው ከራሳችሁ አልወርድም ትላለች ይህን ሁሉ ስታሰቃያት የነበረችው ፍቅር ዛሬ ግን ያው ልትፈልጋት አፈላለግ የሆነ መታለች አደይ ጥሩ ልብ ቀና ልብ ስላላት ማለት ነው ሲሰም ስትሰማ ምን አለች? እንደው ከዚህ ውስጥ እንውጣ ባክዳይ ፍቅር ተገናኝተን ነበረ። አደይ ስለዚህ ወንድሟን ይዛ እንደምትመጣ ነው። ጥሩ አይመጣ ምን ይኸው ይሄው፣ አንቺ ይሄ ሁሉም ማድርገሻት እሱ አንድ ገና ፈለገ መጣች ስትባል አውቃ ነው የድራማ ሆኖ አለች። አያምኑም እኮ ሁሉም እንደነሱ ክፉ ይመስላችኋል። ሌባ እኮ እራሱን አያምንም እኮ ሁሉም ሰው የሚያየው ሰው ሁሉ ሌባ ነው የሚመስለው። አሁን ፍቅር እንደዛ ነው ሆነችው። አውቃ ነው እኔ ብላ አይደለም ድራማውን ትለካ የእሷ ምጅ አለበት ከዚህ በኋላ አለች አሁን አጋጣሚ ከዚህ ውስጥ ብትለቀቅ የአዲ ልትለቃት ለቃት አይደለም ገና አሁን ገና አሁን ቤታቸው ልትገባ ገባ ነው የባርኮት እናት ደውላ እባክሽ ልጅ አስቀይሞሽ ይሆናል ፍቅር ያው ልጅ ነች ታውቂያለሽ ቤቱ ኔ አንቺ ላይ ጥይ ነው የሄድኩት አስከፉሽ እንዴ እንዳያስከፉሽ እንዳትከፊ አደራ ቤቴ ያንቺ ነው አስረከብኩና በቅርቡ እመጣለሁ ብላታለች። ባርኮትም መጣሽ ወይ እኛ ጋር ደስ ብሎኛል ሲላት አይ አላሰብኩበትም፣ አጋጣሚ ብላ ስትል ብትመጪ ጥሩ ነው ደስ ይለኛል፣ ይቅርታ አላት። እናንተ ምን በደላችሁ እኔ ነኝ እንጂ አለች። አይ ባለማወቃችን ነው እኔም ባለማወቅ ነው፣ ይቅርታ አላት። ምን አሰብኩኝ። እናቱም አወራቻት። ከዛ በኋላ መልሳ ልትገባ ነው፣ እዚህ ቤት ማለት ነው እንደው ከዛ የበዛ ስቃይ መከራ የሚወርድባት ነው ይመስለኝ። ለምን ፍቅር ምን አለች? የእሷም እጅ አለበት አለቃትም ብላለች። ተቀናብራ ያቀናበረችው እሷ ነች፣ አሁን ለማስመሰል ነው ብላለች። ስለዚህ ተመልሳ ይሄን ቤት ከገባች እንደው ከመጀመሪያው የባሰ ስቃይ መከራ የሚገጥማት ይመስለኛል፣ አዴ ማለት ነው። ያም ሆነ ይህ መጨረሻው እናያለን። መጨረሻው ነው የሚያምነው ያው የሰው ልጅ እዚህ ያክል ሰውን ያው ድራማ ቢሆን ክፉ አንሁን። ማንኛውም ሰው ሰው በሰራው ያክል ነው የሚያገኘው። የምር ነው ብላችሁ ጥሩ ከሰራ ጥሩ፣ መጥፎ ከሰራ መጥፎ። ስለዚህ ነጌ በእኔ ነውና እንደዚህ የምታስቃዩ ሰራተኛ የሚሆን ከሰራተኛ ውጭ የሚሆን እንደዚህ ሰውን ያለ ስራው ምንም ባልሰራው በማያውቀው ነገር በሌለው ስም ስም እየሰጣችሁ ሰውን እንደዚህ እንትን የምትሉ ሰዎች ያላችሁና ምናልባት አሁን እናንተ ደህና ናችሁ ጥሩ ዝናም ሊሆናችሁ ይችላል፣ ሀብትም ሊኖራችሁ ይችላል፣ ቁሳዊ ነገር ስማችሁን በጥሩ ነው የሚጠራው። ግን ነገ የዛኝ ሰው ቦታ እንትን ልትሉ ይችላል። እና ነገ በእኔ ነው የሚለው መረሳት አለበት ብዬ አላስብም። ስለዚህ ዛሬ ያለውን ሁሉም ነገር ነገ ይኖራል ማለት አይደለም። ጊዜ እንደጌጣ ነው፣ ይገለባበጣል። ስለዚህ ሪያስር የሆናችሁ ነገ ሰራተኛ ትሆናላችሁ ምን አልፋችሁ ትናንት ሰራተኛ ነበሩ፣ ያው ዛሬ ሰራተኛ ነበሩ፣ ነገ እነሱ አሰሪዎቻችሁ ሊሆኑ ይችላሉ። ስለዚህ ይሄን ነገር አትስሩ። ምናልባት እራሱን ቤት ሄዳችሁ ልትቀጠሩ ትችላላችሁ። የድሮ የሰራተኛው እናንተ የምትሰራ የነበረ ልጅ ወይም ደግሞ እናንተ ቤት የሚሰራው ልጅ ቤቱ ነገ ሄዳችሁ ሰራተኛ ትሆናላችሁ። ጥሩ ካደረጋችሁ ያኔ እሱም በጥሩ ይቀበላችኋል። ያኔ ግን መጥሮ ከሰራችሁ ከበደላችሁት ልክ እንዳዲ እሱም በዛኛው ነው የሚቀበላችሁ። ምክንያቱም ብድሩ ይከፍላል ማለት ነው። ስለዚህ ተጠንቀቁ፣ ለማለት ያክል ነው። ሌላ ደግሞ ኤልዳ ጭራሽ አፈላሽ ማለት ነው። ይህ ሰራተኛ ሰራተኛ ሰራተኛ የሚለው ነገር አበዛሽው። የሰራተኛ ብታችነት እንዲ ሽሮሽ እንዲህና ስትለሽ እሱን አይመለከተኝም ያቺ ያዲና ያንቺ ስራ ነው አለች። አሁን በሷ ቤት ዝቅ እያለ እና ምን ልትበዪ ነው ሁ ናቸው ሌ አሁን ባች ቤት ዝቅ ማድረግ ነው። አላቅም። ጥሩ አደለም፣ አልጣፈጠም። አዋቴያትም እንዴ ይላ ነግሮኛል፣ አለችሽ። አሁን አንቺ በእነሱ ቤት ዝቅ ነው። ይሄ ነው እኮ የምላችሁ፣ ዝቅ አይደረግም። የሰው ልጅ ማንኛው ሁኔታ ሆናችሁ የሰው ልጅ ዝቅ ለማድረግ አትሞክሩ። እኔን አይመለከተኝም። አሁን አንቺ ጠባሬ እየተጠባረርሽ እነሱን ያው ለማውረድ ነው። ዛሬ ዝቅ ብላችሁ ከሰራችሁ ነገ ከፍ እንደምትሉ ወቁ። እዚህ አጋጣሚ እንደዚህ እንዳይሰማችሁ። አሁ እንደዚህ ሰዎች አሉ። ይሄ ኖርማን ድራማ ሊሆን ይችላል፣ ግን ያው ያስተምራል፣ እንማርበት። እሷ ዛሬ እንደው ሰው ቤት ተጠግታ ሆና ትጥባረዳለች በሰራተኞቹ እነሱ በታችነት፣ እሷ ግን የበላይነት ነው የሚሰማትና ያው አትርሺ፣ አንቺም ነገ ታች ትሆኛለሽ ማለት ነው እንደዚህ ሰውን ሙዚቃ የምታደርጉ የምታሳንሱ አላችሁና፣ ተው፣ ነገ ምን እንደምትሆኑ አይታወቅም። ኤልዳዬ ጠብረላት ወይ። አሁን አንቺ እዛ ቤት እንደው ለምለም መምጣቷን እኮ አስደንግጦሻል። ልትመጣ አልመሰለሽም ነበር። ከኤላ ጋር እንደፈለግሽ ለመማገጥ ነበረ። ኤላም ደግሞ ችላጅት አይነት አለብህ። እንደው በጥፊ መወልወል ነበረብህ እንዴ! የሆነ እንትን ነገር ነው ነገራቶቹን የምታይበት እይታ በችለተኝነት እንደ ሴቶቹ አይደለም። እና አንተ ምናልባት ኖርማን አደገህ እንትን ሊሆን ይችላል፣ ግን ሁለቱ በዚህ ጉዳይ ሊዋጉ ነው። በአንተ ጉዳይ እንደው ዝም ብለህ ስለሚያቀብጣት ነው፣ እንትን ስለምት ነው። በዚህ በዚህ ተባት መጣት መታት ምታት ሳይሆን፣ ኮስተር ቆፍጠን፣ ጅንን ያለ መልስ መስጠት ማለት ነው። አይ እንዳትጠገኝ እዛ ሆኜ የእውነት ለምለም የምትወደድ ከሆነ የምታፈቅረን ከሆነ ከሌላ ሰው ምንም እንትን ትሁን ስሷ። አንተ ግን እንደወስድ እንዳሰብኩ አይደለም። እሷ የምታስበው ሌላ ነው። ግን ያው ይገባሃል እንትን ማለት ነው። ስለዚህ ያችኛዋን ያስቆጣ ያችኛዋን ለማለት አትሞክር፣ አንዱ ወስን። ስለዚህ ሁለቱም አታጣላቸው ለማለት ያክል ነው። ሌላ ያው ባርኮት እህቱን በመያዙ ተደውሎለት። ብልድነች በነገራችን ላይ ብር አስገብተዋል። ግን ይሄን ብር ያስገባበት ምክንያት እህቱ እንድትለቀቅ ነው። ነገር ግን አልተለቀቀለትም እስካሁን። ከዛ በፊት የሰራውን ስራ እያስታወሰ ነበርና ና በእህቱ ጉዳይ እናንተን ለማሳመን ነው ምናምን፣ ብዙ ነገር ያው ፊቱ ፊቱ እየመጣ ነበረ። እኛም አያየን ነበር ማለት ነው። ይሄ ነገር እንደው የአዲ እጅ ያለበት ነው ወይስ? እንደዛ የሚያስብ ይመስለኛል። ሲጀመር መታገቷል። ነገር ግን እዛ ጋር ካልደረሰባቸው ቶሎ አምልጠው ሰው ወደ ቤቷ ሄዳ ያለው ነገር እውነታውን ከዚህ በኋላ እጇን አዲ ላይ አደለም መምታት ማሳረፍ እንደማትችል እነሱ ማስጠንቅቀው፣ ሁለተኛው እንደዚህ ብታደርጊ ከዚህ የባሰ ነገር ነው ብለው አስጠንቅቋት፣ ቢሄድ ቢለቋት የተሻለ ነው። አዲም ደግሞ ያው አደራ አለብሽ ቤቱ ያው አማናው ባንቺ ነውና፣ እንደምንም ያስቸግሩሽም ያው ከባድ ነው ባንቺ ቦታ ሆኖ ሲታሰብ። ግን አንድ ነገር አንድ አማና ወይም ደግሞ አደራ ከሆነ ያን ሰው እስከሚመጣ ድረስ የዛን ሰው እስከምታስረክቢ ድረስ አማናሽን ተቀብለሽ ችለሽ ያለውን ከዛ ሰው ጋር ሂሳብሽ አወራርደሽ በሰላም ብትወጭ የተሻለ ነው። እና ቃለን ምን እንደምታደርግሽ። ነገር ግን እናትየው ታሳዝናለች። ኦረዲ እናትየው ተረታለች። ልጅቷ ልጅነች ነች ማለች ልጅ ሳትሆን ሽማግሌ ነች። እኔ የምለው ነግርሽ አስረግጪ ማለት ነው። ልጅነት ያው እናት ልጅ ዋን ሁሌም ልጅ ነው የምትላት። እንትና ልትሸፍንላት ሊው ይገባል። ኦረዲ ባህሪዋ ከተረዳች ነው ባህሪዋ ተረድተዋለች። ስለዚህ በልጅነት ነው እንደዚህ እንደዚህ ለማለት ፈልጋ ነው። እናት አደለች። አድዬም እሷ እስከምትመጣ ወደ ቤት ሄጂ ስራሽን ቀጢ። እሷ ስትመጣ ሂሳብ አውራርደሽ የተሻለ ስራ አይተሽ ትሄጃለሽ። እሷ ቤት ከሆነች እዛውን ቀጢ፣ ሌላ ቦታ እንዳት ሄጂ። ግን ተመልሳ የምትሄድ ከሆነ ከሷ ጋር ተሰማምተሽ ሂሳብ ሲዘሽ ውልቅ። ሰላማችሁ ይብዛ። ባይ ባይ።